ሲጀምር ማንም አሳየኝ ሰላም የዛ የቆሻሻው ልጅ ቤተሰቦች እንደጠፋው አውቃለሁ ጊዜውን እና ቦታውን የመጠነ ነገር ለማምጣት ብዬ ነው ይህን ሁሉ ጊዜ የቆየሁት እና ያን ነገር ላደርግ ዛሬ እዚህ እሱን ቀጥሬ ጠርቼዋለሁ። ምክንያቱም እሱን የምጠራበት ምክንያት ብዙ ነገር ብዙ ነገር በህይወቴ ደብቄ ያስቀመጥኩን ነገር አለ። እንደውም እኔ በጣም መጥፎ መጥፎነት አይሰማኝም ብዬ ነው እንጂ ያን ሁሉ ነገር ያላደረግኩት። እሷ የት እንደሄደች ማን ምን እንዳደረገች ሁሉን ነገር አውቃለሁ። ሁሉም ነገር ጊዜውና ቦታውን የጠበቀ ይሁን ብዬ ነው ይህን ሁሉ ጊዜ የጠፋሁት። እሷ የት እንደሄደች አረብ ሀገር፣ ለስራ እንዳልሄደች አሁን አውቃለሁ። አረብ ሀገር ብላ የት እንደሄደችም አውቃለሁ። እሷ አረብ ሀገር ብላ ሄደችው የማንም አረብ ገረድ ጋር ለመተኛት ነው። ከዛም ሰጠኝም ብር አግኝቼ ማጠፋውም በዛ በዛ ምክንያት ነው እንጂ እኔ እሷን መጠቀሚያ ምናምን ለማድረግ ብዬ አይደለም። በጣም በጣም ነው ምታስጠላኝ። ይህን ነገር ለማድረግ ስነሳሳ ጊዜውን የጠበቀ ቦታውን የጠበቀ ነገሮችን ላደርግ ብዬ ነው። ጥሩ ፋይል አለኝ ያለውን ነገር ከሱ ጋርም አወራለሁ። ቦታውን የጠበቀና ጊዜውን የጠበቀ ፋይል ስጣታለሁ። እሷንም አዋርጄ እቤቷ አከናንቤ አስቀምጣታለሁ። እቤቷ አከናንቤ ነው ማስቀምጣት እኔ ቢዋንን አላወቀችም፣ ምን አይነት ማንነት እንዳለኝ አላወቀችም። ብዙ ነገር ብዙ ነገር ችዬ ይህን ሁሉ ጊዜ የጠበኩት ለብዙ ሳምንታት የጠፋሁት ይህን ነገር ለማድረግ እያሰብኩ ነበር። አንድ ነገርን የተጠናና ሂሳባዊ በሆነ ነገር ስታደርግ ጥሩ ጥሩ ውጤት እንደሚመጣ አውቃለሁ። እሷን ደግሞ ሳላዋርድ እኔ ቢዋን እንቅልፌን አልተኛ። ይህን ሁሉ ጊዜም እንቅልፌን የተኛው ፋይል ለመያዝ እና ፋይል ለማግኘት የጣርኩ ነበር። ያን ፋይል እግዚአብሔር ብሎ እጄ ላይ ገብቷል። ያን ፋይል እሱ ጋር ደውዬ አሳየዋለሁ እና የሚፈጠሩ ያልኩትን ሁሉ ነገር እንዲያደርግልኝ አስቤያለሁ። ያ የቆሻሻው ልጅ ቤተሰቦች አንድ ነገርን ለማድረግ ሶስትን እኔ በተጠናና በሰላ ምክንያት ነው እና አንድ ነገሮችን ዛሬ ሳልፈታ ወይም ያን ነገር ሳላደርግ ዛሬ ከዚህ የትም አልሄድም። ያን እለት ታስታውሳላችሁ፣ በያን ቪዲዮ ላይ እኛን ምን እንዳደረጉ እነሱ በቤታቸው ያሸነፉን ይመስላችኋል? እኔና እሷም ይህ ነገር ስናደርግ ነው የቆየ ነው። ዋጋቸውን፣ ልክ ልካቸውን ነው የምንሰጠው። እርግጠኛ ነኝ ደግሞ በዚህ ሳላሳፈራቸው እንደማልተው ያን ነገር ሳደርግ ያን ነገር ሳደርግ እንደ ምን እንደሚሆኑ ምን እንደሚወጣቸው ማየት ፈልጋለሁ። እዛ ጋር የሳቁትን እኛን ያሳዘኑትን ሁሉ ዋጋቸውን እከፍላለሁ። ዋጋቸውንም አስከፍላለሁ። ያን ነገር ላደርግ ወስኛለሁ። እስኪ ያለውን ነገር በሂደት እሱ ጋር አሁን ደውዬለታለሁ። እየመጣ ነው እየመጣው ነው ብሏል። እዚህ ቀጠሬዋለሁ። እስቲ ከሱ ጋር ያለውን ነገር የማወራ ይሆናል። ያው የዛ የቆሻሻው ልጅ ቤተሰቦች የትም እንዳትሄዱ፣ የእነሱን ውርደት የሚያሳያቸው ይሆናል። እስከ መጨረሻው ጊዜ ድረስ ጠብቁኝ። ያ ቆሻሻ ቤተሰብ እኮ ልክ የሌለው አስጠብቁኝ እኮ ምን አይነት ቤተሰብ ነው? አይመጡም እንዴ በና ብዙ ሰዓት አስጠብቁኝ ቤተሰብ አይ አኙስ የመጡ ነው ብዙ አስጠብቁኝ። በጣም በጣም ብዙ አስጠብቁኝ። ማይ ጋድ ህይወትህን ሙሉ እንዳስጠበቅ ነው አይደለ? ይህ ቆሻሻ ቤተሰብ ህይወትህን ሙሉ እንዳስጠበቀኝ ይኖራል። ምን አይነት ናቸው? ስድብ ነው እንደጠራደሞ ታውቀኛለህ አንተ። ከዓይናችን ስጠፋኮ ትንሽ አናፈቅንም። እኔ ታውቀኛላችሁ ለምን እንደጠፋው እንዴት እንደጠፋው አውራችኋለሁ። በጣም ልክ ይኑርህ።

የኔን ፊት ደግመህ ከዚህ በኋላ መታየው ከሆነ የሲቃ ድምፅ እያወጣህ መሆን አለበት። ለነገሮች ጊዜና ቦታውን የጠበቀ ነገር ላምጣ ብዬሽ ነው እንጂ ይህን ሁሉ ጊዜ ጠፋሁት። ይህን ፊት ከሆነ ደቂቃ በኋላ በጣም የምትገረሙ ነው ይመስለኝ። ነገሩ ነገር ነው እና ቁስሉ ዳነ። የባለፈው ወንዝ ላይ ማነው እ አንድ ነገር አዳምቶኝ አንድ ነገር ለማድረግ ሲል እንደ እባብ አፈር ልሸነሳለሁ ብዙ ነገር አደርግባቸዋለሁም። አሁን በሆነ የጠራኋቸው ያን የሆነ ነገር እናነጣያአምቀ አንተም የኔም ማንነት አላወቅም ሰውን ጎረምሳ ይዞ ማስደብደብ ምናም ምናም ግብ ግብ ነው የምታውቀው። እሱ እኮ ነገ አንተ እንድንነጋገር ነው የጠራኸው። እሱማ እንናገራለን። እራስህ የምታስብ ከሆነ ነገ ላይ ብዙ ሀሳብ ወይ አላማ ካለ ከእኛ ጋር ባትጋጭ ወይም ከእኛ ጋር የሚያገናኘን ነገር ባትፈልግ ጥሩ ነው። አሁንም እኛ መጣጣችን ሰላም ለመፍጠር ነው። ልንጎዳህ አንፈልግም፣ ግን ተጭነህ ከመጣ አዎ፣ እኔም እኮ ለሰላም ነው የመጣሁት እኮ ሰላማችሁን ለሰላም ሰላም ከመጣ ጥሩ። ከዚህ በኋላ ከአንተ ጋር ሰላም ሆነ ነገር ዛሬ መዝጊያችን እንዲሆን ነው የመጣነው። ስማኝ መዝጊያችንም የሚሆን አይመስለኝም። እኔ ከዛሬ ቪዲዮ በኋላ ዛሬ የሆነ ነገር ማሳይ ነገር አለ። ያን ነገር ማሳይ ከሆነ እርግጠኛ ነኝ መጨረሻችን ነው። ምንድን ብታሳየኝ? ለእኔ መጨረሻ ሊሆን ይችላል፣ ግን አንተ መጨረሻ ላይ ይሆን አይችልም። ምንድን ብታሳየኝ እኛም የሚያናድድ ነገር አንተም እንደዚህ አይነት ማንነት እንዳለኝ ታውቃለህ። ምን አይነት ተፈጥሮ እንዳለው ከም ነው ለመረጋጋት ማለት ነው። ከዚህ በኋላ ደግመኛ ተረጋግተ ብትቆይ ይሻላል። በይ ተረጋግተ ብትቆይ ይሻላል። እህቴ ነች ምትላት ሴት ምን አይነት ሴት እንደነበረች እግዚአብሔር ዝም ያልኩት ለእናንተ ብዬ ነው። ተረጋጋና አዳምጠኝ። እስካሁን ግብግብ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ለቀኝ ነው። ለምንድነው የመጣችሁ? ለምን መጣችሁ? ከዚህ በኋላ ላለፈው ነገር ያለፈው ነገር አልፏል። ምንም አይነት መንገድ እና ህይወትን ላይ ተመልሰህ መጥፎ ከሆነ በጣም ነው የምትጎዳው፣ በጣም ነው የምትጎዳው። ስለ እህቴም አሁን እያጠገም መጥፎ ነገር ማለት አታችለም። ስማን፣ ቀና ብለን እንድታነሳም በሰላም ለምን እንደፈለከን ነገረን እሱን ልነግርልህ ስልክ ነው። ያን ነገር አንተ ግብግብ ግብ ተረጋጋና አዳምጠኝ። እሽው ትራ ይቻለ። ለምን ደግሞ ይሄ ምን አይነት ሰው ነው? በእናትህ ለምንድን ነው የጠራህን? እህቴ፣ የኔ አለኝታ፣ የኔ ምን የምትላት የእናቴ አንዷ ልጅ ምናምን የምትላት ሴት ምን አይነት ሴት እንደነበረች የማውቀው ነው። ይሄን ሁሉ ጊዜ ይሄን ሁሉ ቦታ ጠብቄ እናንተን የቀጠርኩት በምክንያት ነው ያዳመትከኝ ነው አይደል? ይህን ሁሉ ጊዜ ሁሉ ጊዜ ጠፋሁት በምክንያት ነው። ምን እንደሚታየኝ ታውቃለህ? ለራሱ ግድ ማይሰጠው ሰው ለነገው ማይጨነቅ አንድ ነገር በሆን እንኳን ምንም ኬርለስ እንደሆንኩ ነው ይሰማኛለሁ። የምናወራው ነገር አይሰማም። በራሴ ላይ ፈርዳ እራሴ ለእህቴ የነገርኩ ነው እህቴ የምትላት ሴት ምን አይነት ሴት እንደሆነ ስላሳየ እህቴ የምትላት ሴት ምናምን የምትላት ሄድ ኖሪስ ታውቃለህ? እራሷን ለመቀየር እንኳን አንተን እንኳን ስትመግብ ነበር። የእሷ አረባ ገሬዳ ተነጋግረን የወጣት ጦረተኛ ነበርክ እኮ የወጣት ጦረተኛ የእሷን እጅ ጠባቂ ነበርክ። እሺ ያን ብር ለምን እንደማጠፋው ታውቃለህ? ሷም ትልክልኝ ምብር እንዴት እንደማጠፋው ታውቃለህ? ለሴት ለሴት ምናምን የምትለውን ተውና፣ ያቺ ሴት አረብ ሀገር ሰርታ እንዲህ ምግብ ሰርታ ምን ብላለህ? አንድ ለማዳሞች ሆና ይመስላችኋል እኮ ግን አይደለም። ምን እንደነ ምን አይደለም ድንገር አዳምጠኛ ልንገር አዳምጠኝ። አንዳንዴ እዚህ ጋር ጠራሁት፣ እኔ አንተን አክብሬ ነው። ለምንድን ነው የጠራን እሱን ንገረኝ። ያወረድክ ነው አክብሬ ጠርቼ እየሰደብክ ነው። እኛም ባይሆን የማንም የብዙ ወንዶች፣ የአረብ ወንዶች ገረር ነበረች እናንተ። ጠራሁት ለዚህ ምክንያት ነው። አዳምጠኝ አሁንም እኔ በቀል በቀሌ እንዴት እንደምበቀል አውቃለሁ። አዳምጡኝ አልሰነዘበት ነገር አሁንም ብቻ እንደዚህ ያለው ማንም አይደርስልም። ይሰማኝ አይደል ማንም ምክንያቶች ብዙ አሉ። አንድ ሰማኝ አይደለ አንድ ሺህ ምክንያቶች እደረድርልሃለሁ። በጨዋነት እንድናወራ ነው። በጨዋነት እንድናወራ ነው። እንትን ሳት አውራ እህቴ እንድትሳደብብኝ አልፈልግም። የሰነዘራችሁብኝ እኔ ብዙ ነገር ምንም መጥፎ ነገር እንዳታወራ አሰማኝም የማንም አረብ ቅምጥ ነበረች

ምታይ ከሆነ ኢን ፋይል የጠበቅኩት እኔ ላለፉት ብዙ ቀናት ብዙ ወራት የታገስኩት በዚህ በዚህ ምክንያት ነው። ኢን ፋይል ሚለው ውስጥ አሳየን እንደው እስኪ ምንድን ነው ጋዋቂ እንዳልጠራ እዚህ ጋር ለቅ ስልኩን ለቅ እና እኔ እጅ ላይ ያለኝ ይሰማኝ ነው። ይሄ ፎቶውን እያየ ነው አይደለ? ይሄን የእሷን ፎቶ እያየ ነው አይደለ? ይሄን ፋይል እያየ ነው አይደለ? ሰዎች ጋር እንደምትውል እያየ ነው አይደለ?

የማንንም እንትን ገንዘብ ላለ መንካት ነው። የማንንም ከየትም ወንድ ጋር ተጋድሚ ያመጣችሁን ገንዘብ ላለ መንካት ነው። ሰማኝ፣ ነው አይደል? እንትናት አውራኝ። እህትህ ምን አይነት